ስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ወደ ቀዳሚው መረጃ፣ ሰላምን በማጽናት እድገትና ብልጽግናን ለማረጋገጥ በቁርጠኝነት እየተሰራ ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፋዊ፣ አህጉራዊ፣ ቀጠናዊና ሀገራዊ ጉዳዮች ላይ ለከፍተኛ የመከላከያ ሰራዊቱ አመራሮች ማብራሪያ ሰጥተዋል። የመሀሉ ዘመን በሚል ርዕስ ትንታኔ ያቀረቡት ሚኒስትሩ በሀገራችን የመጣውን ለውጥ ተከትሎ በተመዘገቡ ሁለንተናዊ ድሎች ሳንዘናጋ ለበለጠ ድል መትጋት ይገባል። ይገባልም ሲሉ ተናግረዋል። ታላቁ የህዳሴ ግድብ በከፍተኛ ፈተናዎች ውስጥ ገንብተን በማጠናቀቅ ሀገርና ሕዝብን አንገት ከማስደፋት ለማዳን የተቻለበትና የጠላቶቻችን የተቀናጀ ሴራ ያከሸፍንበት አንዱ ማሳያ ነው ሲሉም ነው የተናገሩት። ሀገራዊ ኢኮኖሚያችን ፈተናዎችን በመቋቋም በከፍተኛ ሁኔታ ማደጉንም ዓለም አቀፍና ሀገራዊ መረጃዎችን በማጣቀስ አብራርተዋል። ባለፉት ዓመታት ብዙ ሀገራት በዲፕሎማሲው መስክ በትብብር ለመስራት ፈቃደኝነታቸውን ማሳየታቸውንና ይህንን በጎ እድል በመጠቀም የብሔራዊ ጥቅማችንን ለማሳካት ጥረት እየተደረገ እንደሚገኝም ጠቁመዋል። የሀገራችንን ብሔራዊ ጥቅም ለማረጋገጥና የባህር በር ተጠቃሚ ለመሆን ያቀረብነው ጥያቄ በዓለም አቀፍ ማህበረሰብ ፍትሀዊ አጀንዳ ሆኖ መያዙንም ነው የገለጹት። ተለዋዋጭና ኢተገማች በሆነው ዓለም አቀፋዊና ቀጠናዊ እንቅስቃሴ ያለንን ሁለንተናዊ ዝግጁነት በማረጋገጥና የተለያዩ ስልቶችን በመንደፍ ተጋላጭነታችንን ለመቀነስ ስራዎች እየተሰሩ እንደሚገኙ ነው የገለጹት። ሲሉት በተከተል ነው። የሰላም ስምምነት የጸና ወታደራዊ ድል ተመዝግቧል ያሉት ዶክተር ጌዲዮን ጢሞቴዎስ የሚያጋጥሙ ውስጣዊ ችግሮችን በሰላምና በይቅርታ በመፍታት በሀገርና በህዝብ ላይ የሚደርሰውን ጥፋት ለመቀነስ መንግስት እየወሰደ ያለው በሳል እርምጃ ከፍተኛ ውጤት ማስመዝገቡንም ነው የተናገሩት። የመከላከያ ሰራዊቱ ከሌሎች የጸጥታ ኃይሎች ጋር በመሆን በጽንፈኞች ላይ በወሰደው እርምጃ ለሀገርና ለህዝብ ስጋት ከመሆን ወርደው የራሳቸውን ህልውና ለማቆየት እየተቸገሩ መምጣታቸውን መሆኑንም አንስተዋል። ሰላምን ለማጽናትና ብልጽግናን ለማረጋገጥ በቁርጠኝነት መስራት እንደሚገባ ገልጸው ጀግናው የመከላከያ ሰራዊታችንም ያስመዘገባቸውን ድሎች አጠናክሮ በመቀጠል ለበለጠ ተልዕኮ ራሱን ማዘጋጀት ይገባዋልም ብለዋል። በይቱ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮችም ተገኝተዋል። በአፍሪካ ህብረት፣ የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም ስር ወታደሮች ያዋጡ ሀገሮች ጉባኤ በዩጋንዳ ተካሄደ። በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ በሶማሊያ ስር ወታደሮች ያዋጡ ሀገሮች ኢትዮጵያ፣ ግብጽ፣ ኬንያ፣ ዩጋንዳ፣ ጅቡቲ እና ሶማሊያ የጋራ ጉባኤ በዩጋንዳ አካሂደዋል። ጉባኤው በዋነኝነት አዲሱ የአፍሪካ ህብረት የሶማሊያ ተልዕኮን በማጠናከር እና በሶማሊያና በክልሉ ላይ የተጋረጠውን የሽብርተኝነት የማንሰራራት ሁኔታ በመመ መመልከት ላይ ያተኮረ እንደነበረም ተገልጿል። የኢትዮጵያን ልኡክ መርተው የተሳተፉት የመከላከያ ሚኒስትር ኢንጂነር አይሻ መሀመድ ኢትዮጵያ ለሶማሊያ ሰላምና መረጋጋት በአፍሪካ ህብረት የሰላም ጥላ ስር ና በሁለትዮሽ ስምምነት መሰረት ያደረገችው መስዋዕትነት ተገቢውን እውቅና ሊሰጠው እንደሚገባም አንስተዋል። ይህ ድጋፍ አሁንም እንደማይቋረጥ ገልጸው፣ አሁን ላይ ያለውን የአልሸባብ ግስጋሴ መግታት አስፈላጊ በመሆኑ አስፈላጊው በጀትና ሎጂስቲክ ማቅረብ ላይ ሀገራትና አጋሮች ሊረባረቡ ይገባል እንገባለን ብለዋል። ሚኒስትሯ ከአውሶም በተጨማሪ ሀገሮች በሁለትዮሽ ግንኙነት ላይ የተመሰረተ ድጋፍ በማድረግ አሸባሪውን ኃይል በተገቢው መምታት ያስፈልጋልም ነው ያሉት። በሶማሊያ ሰላም ለማምጣትና ለማረጋጋት አፍሪካውያን በፓን አፍሪካኒዝም መንፈስ የሶማሊያን መንግሥት እንድናግዝ ኢትዮጵያ ጥሪ ታቀርባለች ማለታቸውንም በዩጋንዳ የኢትዮጵያ ኤምባሲ መረጃ ያመለክታል። ቴክኖሎጂን በቀላሉ ጥቅም ላይ ማዋል የሚችል ኃይል በየዘርፉ እየተፈጠረ መሆኑን የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም አስታወቁ። የመከላከያ ዘመቻ ዋና መምሪያ በኢትዮጵያ መከላከያ ዩኒቨርሲቲ ኢንጂነሪንግ ኮሌጅ ግቢ ውስጥ በጂአይኤስና በቶፖግራፊ ያሰለጠናቸውን ሙያተኞች አስመርቋል። የዕለቱ የክብር እንግዳ የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም ዋና መምሪያው ኃይል የማዘጋጀትና የማባዛት ተልዕኮውን በላቀ ሀገራዊ ስልት እየተወጣ መገኛል ማግኘቱንም ተናግረዋል። መከላከያ ሀገራዊና ዓለም አቀፋዊ የቴክኖሎጂ ውጤቶችን በየዘርፉ ጥቅም ላይ ለማዋል እውቀትን ቀስሞ ወደ ተግባር መቀየር የሚችል ኃይል በሁሉም አውድ እየፈጠረና እያበቃ በውጤት እያረጋገጠ እንደሆነም ሌተናል ጀነራል በላይ ስዩም አስረድተዋል። ሰልጣኞች በስልጠናው ላይ ያገኙትን እውቀትና የፈጠሩትን ልዩ ክህሎት ተጠቅመው የሰራዊታችንን ክፍተቶች መሙላትና በውጤት ማረጋገጥ እንዳለባቸውም የዕለቱ የክብር እንግዳ ካደራ ጭምር አሳስበዋል። ለስልጠናው መሳካት ከፍተኛ ትብብርና አስ ተዋጽኦ ለነበራቸው አሰልጣኞች አስተባባሪዎችና የዩኒቨርሲቲው ኢንጂነሪንግ ኮሌጅ አመራሮችንም አመስግነዋል። የስልጠናውን ሪፖርት ያቀረቡት ሌተናል ኮሎኔል ምስጋናው ውበቱ የሰራዊቱን የተልኮ ሂደት በላቀ የቴክኖሎጂ አቅም ለመፈጸም የሚያስችል ጠንካራ ስልጠና በንድፈ ሀሳብና በተግባር ለሰልጣኞች መሰጠቱንም ነው የገለጹት። ሰልጣኞች በቆይታቸው ላይ ያገኙትን እውቀት ግንዛቤ በተግባር ተጠቅመው የክፍሎችን የግዳጅ አፈጻጸም ውጤት በብቃት ማሳደግ እንደሚችሉ በውጤታቸው ማረጋገጥ ተችሏል ሲል ሲሉም ከፍተኛ መኮንኑ አረጋግጠዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሠራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም